አንድ ግራም ነጥብ ስድስት የአንገት ሀብል ምን ያክል ነው ዋጋው የሚለውንና ገራሚውን የወርቅ ዋጋ የማሳውቃችሁ ይሆናል። አሰላሙ አሌይኩም ወረህመቱላህ ወበረካቱ። እንዴት ናችሁ ውድ ቤተሰቦች? እኔ ደህና ነኝ አልሐምዱሊላ። ሁላችሁም ሰላም ብያለው። ሀገራችንን አላህ ሰላም ያደርግልን። ዛሬ ቀኑ ሰኞ ነው፣ ኖቨምበር 24 2025። በዛሬ በሰኞ የቀኑ ውሎ የወርቅ ዋጋ ምን ያክል ነው? ምን ደረሰ? የሚለውን የማሳውቃችሁ ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ ልጆች እንዲደርስ አድርጉ። የአንድ ግራም ነጥብ ስድስቷ ዋጋ ሰባት መቶ ሀምሳ ሪያል ነው፣ መግቢያ ላይ እያሳየኋችሁ ማለት ነው። ቀጥታ ዛሬ ወደ መጣሁበት ጉዳይ አልፋለሁ። ከወርቅም አልፌ ዛሬ የጫማ ሱቅ ኩላ ነው የማሳያችሁ። እስከ መጨረሻ ላይክ እያደረጋችሁ ተከታተሉን። ዛሬ በመዲና አንድ ግራም 21 ካራንት ባህሪን 433 ሪያል እየተሸጠ ይገኛል። በመቀጠል ሪያድ 1 ግራም 21 ካራንት ባህሪን 435 ሪያል እየተሸጠ ይገኛል። በጅዳ 1 ግራም 21 ካራንት ባህሪን 428 ሪያል በመሸጥ ላይ ይገኛል ማለት ነው። ጦይፍ ላይ 1 ግራም 21 ካራንት ባህሪን 420 አምስት ሪያል እየተሸጠ ይገኛል ማለት ነው። ይሄ የነገርኳችሁ እንግዲህ የግራሙ ሂሳብ ብቻ ነው ማለት ነው። ያለ ደሪባ ያለ መስነያ ያለ መሃል መክተብ ማለት ነው። እንግዲህ እናንተ ምን ጊዜም እንደምላችሁ የደሪባ ወይንም ደግሞ የመሀል መክተቡ እንዳለ ነው። ምክንያቱም መቀነስ አይችልም ይሄ ድንጋጌ ነው። የደሪባ ሁል ጊዜም እንግዲህ ያለፈ ቪዲዮዬን አዳምጡ ማለት ነው። እንዳልደጋግምባችሁ ፍላጎታችሁ ነው። ለምሳሌ እኔ ወርቅ ቤት ሄጄ እኔ ያለው ጅዳ ነው፣ ወርቅ ቤት ሄጄ ያለ ደሪባ መግዛት እችላለሁን? ታሁን በፊትም ነግሬያችኋለሁ ደጋግሜ። እናንተ ፍላጎታችሁ ነው። እንደዚህ ነው እንደዚህ ነው ቢሏችሁ፣ እነሱ ለራሳቸው ጥቅም ነው። ያን ደግሞ እናንተ እንደፈለጋችሁ ነው። እኔ እንድህ ነው እንድህ ነው ብዬ አልላችሁም። ከዛ ውጭ ግን ዛሬ በመካ 1 ግራም 21 ካራት ባህሪ በመካ አንድ ግራም 21 ካራት ባህሪን 423 ሪያል እየተሸጠ ይገኛል። ጀዛን 1 ግራም 21 ካራት ባህሪን 426 ሪያል እየተሸጠ ይገኛል ማለት ነው። ከሚስ 1 ግራም 21 ካራት ባህሪን 422 ሪያል እየተሸጠ ይገኛል። እንዲሁም አብሃ 400 አንዷ ግራም አራት መቶ ሀያ አራት ሪያል እየተሸጠ ይገኛል ማለት ነው። ውድ ቤተሰቦች ሪያድ አንድ ግራም ሀያ አንድ ካራንት ባህሪን አራት መቶ ሰላሳ አምስት ሪያል እየተሸጠ ይገኛል ማለት ነው። በዛሬ በሰኞ የቀኑሩ በመቀጠል እንግዲህ በሳዑድ አረቢያ ያለው ይህንን ይመስላል። ዱባይ ላይ አንድ ግራም ሀያ አንድ ካራንት ባህሪን አራት መቶ አስራ ሰባት ድርሃም እየተሸጠ ይገኛል ማለት ነው። ይሄ በዱባይ ያለው የወርቅ ዋጋ ነው ማለት ነው። እንዲሁም ኳተር 1 ግራም 21 ካራንት ባህሪን አራት መቶ አስራ አራት ሪያል እየተሸጠ ይገኛል። ኮይት ላይ 1 ግራም 21 ካራንት ባህሪን የአንዷ ግራም ዋጋ ሰላሳ አምስት ዲናር በመሸጥ ላይ ይገኛል ማለት ነው። ጆርዳን 1 ግራም 21 ካራት ባህሪን 81 ዲናር እየተሸጠ ይገኛል ማለት ነው። ዛሬ በአሜሪካን 1 ግራም 21 ካራንት ባህሪን 112 ዶላር እየተሸጠ ይገኛል። ኢትዮጵያ ላይ 1 ግራም 21 ካራንት ባህሪን 23300 ብር እየተሸጠ ይገኛል ማለት ነው። 300 ሪያል ለነበረ ስለለመደብኝ ማለት ነው። እና ውዶቼ ያለው የወርቅ ዋጋ ይህንን ይመስላል። በሳኡዲ አረቢያ ላይ ያልነገርኳችሁ ከተማ እንግዲህ ተመሳሳይ ስለሆነ አልፈዋለሁ ማለት ነው። ለዛም ነው ያልነገርኳችሁ ማለት ነው። በመቀጠል ይሄ የነገርኳችሁ ለምሳሌ ጦይፍ መካ፣ ጅዳ የግራማን ሂሳብ ብቻ ነው ማለት ነው። ያለምንም ነገር ሳልጨምር ጭማሬ እንዳለ ሆኖ ማለት ነው። ሳፊ የወርቋን ዋጋ ብቻ ነው የነገርኳችሁ። እንግዲህ ውድ ቤተሰቦቼ ዛሬ ወርቁን ጨርሼ ወደ ጫማ ቤት ገብቼ እንደዚህ የተለያዩ ጫማዎችን እያሳየኋችሁ ነው። ኢንሻላ በቀጣይም እንግዲህ ጥሩ ጥሩ ቪዲዮዎችን እንሰራለሁኝ። እናንተም ላይክ እና ሼር እያደረጋችሁ አበረታቱኝ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለብዙ ሰውም እንድደርስ ሼር በማድረግ ቤተሰብ የሆኑ ማለት ነው ለምታበረታቱኝ እጅግ አድርጌ አመሰግናለሁ። እኔ ደህና ነኝ እስካሁኗ ድረስ አልሐምዱሌላ ወደፊትም አላህ ይጠብቀኛል። እናንተንም አላህ ይጠብቃችሁ።